አቦ አለሽ? አዎ፣ አንተ ሁን ልሰግድ ልሄድ ነበረ። አንተ ሁንና ነኝ እኛ ጋር ተፈጥሯል ነበር። እና እዚሁ ላይ ተቀምጠን እስከዛው እያወራችሁ እንትን እንላለን። ማን ማን ላስገባ ሰግጄ እስከምመጣ ሌላ ለማውራት ትችያለሽ። ከእነሱ ጋር አስገዛ ወይስ ሰው ላስገባ ታሪክ የሚያወራ ታሪእሺ እኔ ሰግጄ አክቹዋሊ ዘግቼ ሰግጄ አርፌ ከምሽቱ ሁለት ሰዓት መመለስ እፈልጋለሁ፣ ግን ወንድም ካልል ፍጡሩን ስለሚያሳያችሁ እናንተ እዚሁ ቆዩ። ሶ አንድ ሰው ያስገባላችሁ። እኔ ሚት አድርጌ ሄጄ እሰግዳለሁ። አለው። አቡዬ እሺ መስዬ ኑሪልኝ፣ ናስገባት የው መስዬ አለች። ወንድም ካለት ቪዲዮን ባያጠፋ እሱን በትልቁ አድርጌው ሄድ ነበረ ግን በኋላ ሲመለስ ማን እሱን በትልቁ ማድረግ ይችላል? መስዬ ወንድም ካለት ሲመለስ እሱን በትልቁ ማድረግ ትችያለሽ? አዎ። አሁን ለምን ወንድም ካልድ ሲመለስ በትልቁ አድርጊ። ሲያበራ ቪዲዮ ሲያበራ በትልቁ አድርጊ እና፣ እሺ፣ አንቺ ግን ፎቶ አድርጊ። እኔ ፎቶ ላድርግ አይደለ? አዎ፣ እንዳይዘጋ ቪዲዮ እንዳይዘጋ። ሄሎ አለች። እናወራለን። አዎ፣ አንቺ እና ሄሎ አውሩ። ከፈለጋችሁ ማፍቃሪ አስገቡ፣ ወይም አስተማሪ ታሪክ አለኝ የሚል ሰው አስገቡ። እሺ፣ እሺ። አስገቧ። ምን እየጠበቃችሁ ነው? ማለት ኔ እስከሄድላችሁ ነው የምጠብቁት? እሺ አሁን አስገባለሁ። አፍቃሪ ብላችሁ ጻፈ ወዶች አስገባ አፍቃሪ ብላችሁ ጻፉ፣ ወዶቼ። የፍቅር ታሪክ አለኝ። አዎ፣ ታፕታፕ አርጉ፣ ኮፕሊን ካርጉ። እንዴት ናችሁ ቤተሰቦች? ሰላም ናችሁ ወይ? አፍጥራችሁ ጨርሳችኋል። ቤት አለሽ አለች። ቤቴም ሄሎ ወይ ወሲ፣ እንዴት ነሽ? ሰላም ነው። አለሁልሽ ሁሉ ሰላም አለን ይመስገን ፈጣሪ። ወንድም ካልል ሚውት ነት እኮ ምንም እየሰማን አይደለም። እየሰማሽ አይደለም እንዴ? እሺ ከመጀመሪያው አሁን ይሰማል። አዎ አሁን ከተከፍቷል። አሜን

አላህ አጃህን አላህ ያውጣ፣ አጃህን አላህ ያውጣ። ሙራድህን አላህ ያሙዳ ሄድ ጀዛ አላህ ይክፈል። አገሩ ደግሞ ሰላም አላህ ያርግ። ሀገራችን ሰላም ሆነው አንተ የምትካድመን አላህ ያርግ። መውሊድ የምታወጣ ልጅ አላህ ያርግ። በመውሊድ ሁሉ ጊዜ ተጋጠል ለ የሄድ ዛ አላህ ወኪል እግዚአብሔር። እነሱ ደግሞ በጀነት አላህ አስቀምጣቸው፣ በጀነት አላህ አስቀምጣቸው። የጀነት ብላ ዕቃ አላህ አድርጋቸው። ያ አላህ ያ አላህ። ሌላ እህታችን ደግሞ ዱባይ ያለች ናት። አላህ በልጆችሽ ይክፈልሽ፣ አላህ በልጆችሽ አላህ ይክፈልሽ። አላህ ይርጀዛ አላህ ይክፈልሽ። እድሜሽን አላህ ረዥም አላህ ያድርገው። ሁሉ ጊዜ ስጪ ሁሉ ጊዜ ስጪ። እጅሽ አይጣ፣ ኪስሽ አይጣ። ያጣ ህቶቼ፣ ያጣ ወንድሞቼ ብለሽ ሰጥተሻል። ሁሉ ጊዜ የምትሰጪ ልጅ አላህ ያድርግሽ። አላህ ያስጥሽ አላህ ይስጥሽ ይርጀዛ አላህ ይክፈልሽ። ሀሊድንም አላህ እድሜውን አላህ ረዥም አላህ ያድርገው። እሱ ስላለ ነው ሰብስቦን ለዚህ ያበቃን። እሱ ደግሞ ሁሉ ጊዜ እንደዚህ ሁሉ ጊዜ አንጣው ሁሉ ጊዜ እድሜ ረዥም አላህ አርገው እንዲሰጥልሽ እዚህ አላህ አርገው ይሄ ልጅ እዛ አላህ ይክፈልም፣ ሰው አይከፍልም። እኔ ሰበብ ነኝ። ሁላችሁ በጣም እህታችን ዱባይ የምትገኝ እህታችን ሀቢባ አላህ ይስጣት ይሁን ቁጥሩን በየቀኑ ይሄ ያለውን ነገር ሁሉ እህቶቿን የእሷን ቤተሰብ ሁሉ አስተባብራን የሰጣችሁ ለእነሱ ነው። ሁላችሁም ዱአ ታደርጉልን። ሀቢባ እድሜ እና ጤና ይስጥሽ። ሀቢባ እድሜ እና ጤና ይስጥሽ። ሀቢባ እድሜ ረዥም አላህ አርግሽ። አላህ አድርግሽ። ያ አላህ ያ አላህ፣ እኔ ምንልሽ አለብኝ። አላህ አግኝ ከአላህ አግኝ አውሊያዎቹ አግኝ በአንዴዎቹ አግኝ ይሄ እዛ አላህ ይግፈልሽ። አላህ ይግበልሽ። ወንድሞችሽንም እህቶችሽንም አላህ ይጠብቅልሽ። የምትሰጪው አትጪ፣ የምትሰጪው አትጪ። ወድጊዜ ስጪ፣ ወድጊዜ ምትሰጪ ልጅ ደግደግ ነው። አላህ አድርግሽ። ያ አላህ ያ አላህ

እንግዲህ ሁሉ ይኸውልሽ ዋናው ሀውዬ ጠቅላላ፣ በአሁኑ ፕሮግራማችን ያደረግነው ሴቶችን ነው። ምክንያቱም ማርች የት እንደመሆኑ የእናንተ እንግዲህ ሴቶች ቀን ነው። በዚህኛው ተርም ሙሉ ሴት እናቶች፣ ሴት እህቶች ይኸውልሽ፣ እንደዚህ ልጅ አቀፉ በዚህ እድሜያቸው ሁሉ ጨምረው ልጆች ያላቸው ሴት እህቶች ነው፣ ለነሱ ነው ያደረግነው። እና እንደምታየው ያው የፈለገው ሁሉም ነገር ምክንያቱም አብዛኛው ሰማንያ ዘጠና ፐርሰንት በጣም ስታዘብ ነበር፣ ሴት እህቶች ናቸው። ለእናንተም ሲሰጡን የነበረው ና አላህ አስተለም ብለን ይኸው ለሴት እህቶች ነው ይኸው

ይሁን አላህ ያርከው። እነሱም እድሜያቸው ረጅም ይሁን፣ ሰፊ ርስቅ ሀቢባ አላህ እድሜዋን ያርዝመው። ሰፊ ርስቅ አላህ ይስጣት። በልጆቿ አላህ ያሳርፋት፣ በልጆቿ ያስደስታት። አላህ ይስጣት። እድሜዋን አላህ ያርዝማ፣ ሰፊ ርስቅ አላህ ይስጣት። እኛም ብለ ያስታወሱን ሁሉ ሰፊ ርስቅ ይስጣቸው። አንተም ረጅም እድሜ አላህ ያቆየ፣ ለልጆቹ ለቤተሰብህ አላ አላህ ያቆየ። አልሐምዱሊላሂ ረቡል ዓለሚን አላህ አው እንግዲህ ይሄ ገና ጀማሪው ዱዓ ነው። እንግዲህ ያው የምታየው ዛሬ ከአፍጥሩ በፊት ያው እንደዚህ አስቤዛቸውን ቤታቸው ይዘው የሚሄዱት እንግዲህ ይሄ ሁሉ ነገር ለእያንዳንዳቸው እንደዚህ የምታየውን አስቤዛ ተሰጥቶ ሩዝ፣ ዘይት፣ ቴምር እያንዳንዱ ነገር ፓኬጅ እንደዚህ ተደርጓል። ይህንን ተደርጎ ነው እንግዲህ ዛሬ ያለውና እንግዲህ አላህ ለቤተሰቦችሽ ለሰጡት ለሁሉም እንግዲህ አላህ ይስጥልን ማለት እንችላለን። ይህንን ነው እንግዲህ ማለት የምንችለውና ቀጥታው እንግዲህ ወደ አፍጥሩ አሁን ፕሮግራም ነው ወደ አዳራሽ ነው የምንገባው። ለሀቡዬ ቤተሰቦች ላደረጋችሁ፣ ለረዳችሁ በጣም እንግዲህ አላህ ይስጥልን ማለት እንችላለን። እንግዲህ በየቀኑ አሁን ይህንን በምንችለው እናንተ በረዘቃችሁን በሰጣችሁን ስትመጡ እንግዲህ እንደገና ደግሞ ያው አለ በየቀኑ ወንገና ያው እንደዚህ ሆኖ እንኳን ከግቢ ውጪ ይኸውልሽ እንደዚህ የምታዩ ገና የሚጠብቅ ሰው አለ። ይሄ ሁሉ አሁን ደሞ ሀቢባ በሚገርምሽ ሁኔታ ደሞ ይሁን ይሄ በአቅማችን ሆኖ ዛሬ ለ250 ሰዎች፣ ያ ማለት እያንዳንዱ አምስት አምስት ቤተሰብ አለው ለአንድ ሺህ ሰዎች ደርሰናል። ለአንድ ሺህ ሰው ደርሳቸዋል። አላህ ያስጠልል ማለት ገና ግን አሁን እንደዚህ ይኸውልሽ በር ላይ የሚጠብቁ ይሄ ሁሉ እንደገና አዳዲስ ሰዎች አሉ። ይሄ ሁሉ አቅም የሌላቸው አስቤዛ የሌላቸው ናቸው ዛሬ አፍተር ፕሮግራም ያደርጋሉ። እንግዲህ ማክሰኞ ሮብ ደግሞ ሌሎች ምንሰጣቸው ይኖራሉ። እና እንግዲህ እንደዚህ አይነት ሰዎች ተቸግረው ሌሎችም ሰዎች እንደዚህ አሉ፣ የሚጠብቁ ደሴም ዛሬ እንግዲህ በምንችለው ያህል እነዚህኛዎቹ ደርሰናል። እንሻአላ ከዚህ ከምንም በላይ ላደረጋችሁ ይህን ይመስላል እንግዲህ አቡዬ